ሶማሌ ክልል ስላለው ልማት ስናነሳ የሰላም ትርፍ ነው ማየት የምንችለው የሚመስለኝ። ይህን አካባቢ ለበርካታ ዓመታት አውቀዋለሁ፣ በስራ ምክንያት ተመላልሻለሁ። ከተማ ውስጥ እየታየ ያለው ሰፊ ልማት በሰላም ረገድ እየተገኘ ያለው ውጤት አመላካች ተደርጎ ሊወሰድ ይችላል። ከለውጡ በፊት ይህን አካባቢ ስመጣ ለጉብኝት በበርካታ ኮንቮዮች ታጅቦ መንቀሳቀስ አስገዳጅ ነው። አሁን ስንመጣ ግን እንደዛ አይነት ሁኔታዎችን አይደለም ያየሁት። ሰላሙን እያጣጣማ ያለ የሰላሙን ትሩፋት በአግባቡ እየመነዘረ ያለ ክልል ለመሆኑ ማሳያ ተደርገው የሚታዩ የከተማ ልማት እንቅስቃሴዎች ሊጠቀሱ ይችላሉ። በርካታ የቱሪስት መዳረሻዎች ተሰርቷል። ይሄ ከስራ እድል ፈጠራ አኳያ ኢትዮጵያን ለማወቅ የሚመጡ የሀገር ውስጥም የውጭ ቱሪስቶችም በሚመጡበት ሰዓት በእሴት ሰንሰለት ውስጥ ደግሞ የሚፈጠር የስራ እድል አለ። በአንድ በኩል ራሱ ሀብቱ የመነጨበት መንገድ ፈጠራን ያማከለ መሆኑ ተደራሽ እንዲሆን ሁሉም የሀገራችን አካባቢዎች ላይ በተለያየ መልክ እንደዚህ አይነት የልማት መዳረሻዎች መታየት መቻላቸው እነዚህ ሁሉ ስራዎች ደግሞ ተደምረው ለዜጎች ዘላቂ የሆነ የስራ እድል መፍጠርን ጨምሮ በግንባታ ሂደት ደግሞ የተፈጠሩ የስራ እድሎች አሉ። ለቱሪስቶች ምቹ ሁኔታ በፈጠርን ቁጥር ከአገልግሎቱ አገልግሎቱን ለማቅረብ የሚፈጠር የስራ እድልም አዳዲስ እውቀትም አዳዲስ ክህሎትም እንደዚህ አይነቱን የአገልግሎት አሰጣጥ ለማዘመን ይህን በግንባታ ሂደትም የቴክኖሎጂ ሽግግሮችንም ማየት የምንችልበት ጥራት ያላቸው የፊኒሽንግ ስራዎች እያየን ያለ ነው። የግባት አጠቃቀሞች እያየን ያለ ነው እና ይሄ ወደ የእውቀት የቴክኖሎጂ ሽግግርን ወደ አንድ ከፍታ የሚወስድ በሂደቱ የስራ ዕድል የሚፈጥር በያለንበት እንደ ዜጋ የበኩላችንን መወጣት ከቻልን የኢትዮጵያ የማንሰራራት ምልክቶች በጣም በርካታ ጉዳዮች ናቸውና እነዚህን ጨምሮ ይሄ ብዙ ሳይረቀውን የሚሆን እንደሆነ ተስፋ የሰጠኝ ነው ስናልፍ ስናገድም የምናውቀው አካባቢ ነው እና በዚህ ደረጃ አካባቢውን ቀይሮ በርካታ ዛፎች ሲደርሱ ሲያድጉ አንድ ማረፊያ አንድ መዳረሻ ሆኖ ማየት መቻል የነዚህ ሁሉ ድምር ውጤቶች ነው እና ሁላችንም በያለንበት የየበኩላችንን መወጣት ከቻልን ኢትዮጵያ የምንፈልጋትን ኢትዮጵያ የማየት ህልማችን ሩቅ አይደለም